አባይቦች እንኳን ደህና መጣችሁ። ዛሬ ሰፕራይዝ አለ። ላይክ ሼር ሰብስክራይብ ማድረግ አበረታቱኝ። ሰላማችሁ በዚህ ዲበል አባይብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንድና የተከበራችሁ የቻናሊ ቤተሰቦች እንዳምናላችሁ እኔ ደና ነኝ አልሀምዱሊላህ። እናንተ እንዴት ናችሁ? ዛሬ ደስ ብሎኝ ነው የመጣሁት። ስለነገሩ እስከዛሬ ቪዲዮ አልሰራሁም። ይሄ ሁለት ቀን እሰራለሁ ብዬ ነበረ። በአንዳንድ ነገሮች ምክንያት እንግዲህ ቪዲዮ አልሰራሁም ማለት ነው። ዛሬ ግን በቪዲዮ ከች ብያለሁ አባይቦቼ ዛሬ የመጣሁበት እንግዲህ ሰርፕራይዝ ነው ማለት ነው። ለሁላችንም ሰርፕራይዝ ነው። እኔም ለአመታት ስደክምበት የነበረ እናንተም ስታበረታቱኝ የነበራችሁ እህቶች አላችሁ፣ ቅድሚያ ላመሰግን። ሁለተኛ ደግሞ ተስፋ ለሚቆርጡ እህቶች ተስፋ እንዳትቆርጡ ምክን ንለግሳችሁ ነው የመጣሁት ማለት ነው። ኔክስት፣ ሰብስክራይብ ማድረግ አበረታቱኝ። ቤት ቀዝቀዝ ብሏል ማለት ነው እንግዲህ ቤቴ ንፋስ ነፍሶበታል ለምን እንደሆነ አይገባኝም ነገር ግን እናንተ እንደምታግዙኝ ተስፋ አደርጋለሁ ወይ ከተቀየረባችሁ አየሩ ትንሽ በከል ያለ ስለሆነ ጉፋን ሳይዘኛ አቀርም ግሮሪ ምናምን አከባቢ አካባቢ ይሰማኛል ማለት ነው ብቻ አልহামዱሊላ በያገሩ ነው ጉፋኑ ማለት ነው ግን ኢንሻአላ ዛሬ የመጣሁበት ሰፕራይዝ አለኝ ማለት ነው እናንተ ምን ልበላችሁ፣ ውድ ውድ እህቶቼ ወንድሞቼ፣ ለእኔ ለዚህ እንድደርስ ስታበረታቱኝ የነበራችሁ አይዞች ጠንክሪ ስትሉኝ ለነበራችሁ ሰዓቱ በፊት ጀምራችሁ ስተጫውቱልኝ ለነበራችሁ ሰዓት ሲሞላ ከዛም በኋላ ደግሞ እየመጣችሁ እየዘየራችሁ ይህ መጣች አልመጣኝ ብላችሁ ሰዓት ሁሉ እየመጣችሁ እየዘየራችሁ ላበረታታችሁኝ እህቶቼ ወንድሞቼ፣ ከልብ አመሰግናለሁኝ። አላህ እንግዲህ ፈጣሪያችንም ለዚህ ያብቃችሁ። ላለሁ እስካሁን ነገሮች ተስተጓጉሎባችሁ ላልከፈላችሁ ሄቱ እንሻላ ወደፊት ይከፍላችኋል። እናንተ ብቻ ተስፋ አትቁረጡ፣ ስሩ፣ ተጠቀሙበት። እኔ የምነው እውጭ እያለሁኝ በመዳም ዋይፋይ አምስት ሺ እንደዛ ሰብስክራይብ ስድስት ሺ አስር ሺ ሰብስክራይብ አስገብቼ መጥቼ በነበር ያልኩበት ሰዓት አለና ጠንክራችሁ ስሩ እና በቃ ሀገራችሁ ስገቡ ትሰሩበት አላችሁ። አንደኛ አይደብራችሁም፣ ሁለተኛ ደግሞ ሰው ጋር ትተዋወቃላችሁ። ስራ ብፈጥሩ የሆነ ስራ ብሰሩ ኦንላይን ራሱ ታማኝ ሆናችሁ ከሰራችሁ ብዙ እህቶቻችን ጋር ትተዋወቃላችሁ፣ ፈጥኖ ደራሽ ትሆናላችሁ ማለት ነው። ስለዚህ ስሩ ነው የምለው ማለት ነው። ያው ኢትዮጵያ ስትገቡ ፈተና አለው ከምር ነው የምላችሁ። መዳም ቤት ሆናችሁ ከምትሰሩት በላይ ኢትዮጵያ ገብታችሁ ስትሰሩ ፈተና አለው። ብዙ ነገር አንደኛ የቤት ኃላፊነት አለባችሁ። ሁለተኛ ደግሞ ማህበራዊ ኑሮ አለ። ከዛም አልፎ ያለ ሁኔታ አለ። እንደልባችሁ ቪዲዮ መቀረጽ ማትችልበት ሰው አይገባውም። ስልክ እንደዚያ አንከርፋችሁ ምናምን ካያችሁ የሚድ ህዝብ ነው ያለው እና ያ ያ ነገር ጫና ያደርግባችኋል አይዲያ ከየት ታመጣላችሁ? ብቻ ብዙ ነገሮች አሉ እዛ ላይ እዳታ ሞልታችሁ የወር ወይንም የአመት ዳታ እንትን ዋይፋይ ለመሙላት ብር ያስፈልጋል። ያ ነገር አለ። ሁለተኛ ደግሞ ማነው አምኗችሁ የሚሞላላችሁ የሚባለው ነገር አለ ማለት ነው። እምነት የለም። አሁን እንደዚህ ለፍልፈሽ ምን ልታገኝ ብለው የሚሏችሁ ሰዎች ያዳክሟችኋልና ተስፋ እንዳትቆርጡ ነው ምለው። እኔ ብዙ ነገሮች ከጀርባ አሉ ያሉ ማለት ነው። በቃ አሁን ቱ ቢከፍልሻል ምንድን በቃ አለ አይደለ? እስከ ሚሊዮን ድረስ ማለት ነው። ምን ትጃጃ ያለሽ ምናምን እስከ ሚሊዮን ድረስ ማለት ነው። ግን አንድ ቀን ሰምቻቸው አላውቅም። የሆነ ሰዓት ልቤን ያመኛል። ነገር ግን ወደኋላ እንዳይጎቱትኝ ብዙ ነገር እየጣርኩኝ ዝደርሻለሁ። ወደፊትም እንሻላ ከእናንተ እህቶችና ወንድሞች ጋራ እንቀጥላል ብዬ ተስፋ አደርጋለሁኝ። ዩቱብ መክፈት ለምፈልጉ በአቅሜ ረዳችኋለሁኝ። እኔ እውቀቱ የለኝም እየተማርኩ አይደለሁም። ቢሆንም የቻልኩትን ነገር ግን ረዳችኋለሁ። ምን ችግር አለው ማለት ነው። እና ያው ራስ በራሳችን ጉርብ ከፍተን እየተረዳዳን እንስራ አላችኋለሁ አባይቦቼ። እኔ ዛሬ ደስታዬ ወደር የለውም። ምክንያቱም ወጭን እኳ ባልሸፍንም ያሰብኩትን ያክል ባይሆንም ነገር ግን እስካሁን ያወጣቸውን ወጮችን ባይመልስልኝም ማለት ነው። በቃ የተሻለ የሚባል ነገር ባይሆንም ለጊዜው ደስ ብሎኛል ማለት ነው። ምክንያቱም የለፋሁበት ውጤት ስለሆነ አልሐምዱሊላ ብያለሁኝ ማለት ነው። ወደፊት ደግሞ እንሻላ ጥንክሬ እንዲሰራ ተስፋ እንዲኖረኝ አድርጎኛል ማለት ነው። ሀወይ ቦቼ ተስፋ እንዳትቆርጡ፣ ጠንካራ ሁኑ። ኢንሻአላህ ስበብ ማድረስ አለባችሁ። ሀገራችን ላይ ስራ ምን ልስራ ምን በቃ ብዙ ውጣና ውረድ አለ ማለት ነው እና ጠንካራ ከሆን ሰው የሚያግዘን ካለ ራሱ ማለት ነው በአስር ደቂቃ ቪዲዮ ህይወታችን ሊለወጥ ይችላል ማለት ነው እና በአስር ደቂቃ ቪዲዮ ብዙ ደረጃ መድረስ እንችላለን ማለት ነው እና እኔ አሁን ቪዲዮ ለመስራት ራሱ እኔ ስልኬን እንደዚህ ራሴ ይዤ ምናምን የሆነ ፀሐይ እንትን ይበለኝ ይረብሸኝ አይረብሸኝ ቸክ ሳላደርግ ዝም ብዬ ነው የምሰራው፣ እና እንደዚህ የሚረዳችሁ ሰው ከጎናቸው ካለ ጠንክራችሁ ስሩ። ላለውኝ እኔ ኳ ራሴ ተስፋ አልቆርጥም፣ ተስፋ እንዳትቆርጡ ማለት ነው። ምክንያቱም አረብ ሀገር መልሶ የሚሄድም ድካም ነው። ብዙ ነገር ያመልጠናል ማለት ነው። ግን የራሳችን ህይወት እየኖርን ቤታችን ወይ 10 ደቂቃ 15 ደቂቃ ቀርፀን ፖስት አድርገን ሀሳባችንን ለእህቶቻችንን የሚጠቅም ነገር ካስተላለፍንበት እኛም ተጠቃሚ ሆነን ብዙ ሰዎችን መለወጥ እንችላለን ማለት ነው። ሁለተኛ ደግሞ ወንድማችን ከአሁን በፊት የሱፍ እያለም ነበር። ቻለንጅ ነገር ብንጀምር ላለሁኝ ማለት ነው የሆነ ቻለንጅ ብንጀምርና ግሩፕ ብንከፍት አብረን በቃል አደለ ብንተዳደግ፣ ይሄ ፌኩ ሳይሆን በፌክ መደማመር ምናምን ሳይሆን የእውነት የእውነት ተደማምረን እየተጠያየቅን ቪዲዮ እያሰው ሲለቅ ሂደን እያየን ለምን እንደዛ እንሰራም ላለሁኝ። ብቻ ዛሬ ወሬ ብዙም አልቀላቅልባችሁም። የደስታ ተካፋይ ብቻ እንድትሆኑ ነው እኔ የምፈልገው እና አልহামዱሊላህ ረብል ዓለሚን ነገ የተሻለ ነገር አላህ አብዛኛውን ዩቱበሮች ላይነግሯቸው ይችላሉ እንዴት ነው ምናምን አገኘን አላገኘን ብሎ አይፈልጉ አይፈልጉም ይቀንስባችሁ ግን እኔ አሁን ልናገር የፈለኩት ሌላ ሰው ብርታት ጥንካሬ እንዲሆነው ፈልጌ ስለማስብ ነው ማለት ነው ፈልጌ ነው ምናገረው እንጂ መናገር ኑሮብኝ አይደለም ይሄን ያህል የጥሩ ነገር አግቻ አይደለም ነገር ግን ያ ሰው እንደሚከፍል እርግጠኛ መሆን አለበት። ዩቱብ ሲከፍት እንዴት ብሎ መስራት እንዳለበት ወይንም ዲካሙን መቼ በደስታ እንደሚቀየርለት ማወቅ እንዳለበት ስለምገምት ነው ማለት ነው። እና ያው ጠንክራችሁ ስሩ፣ ጠንክራችሁ ከሰራችሁ ውጤት አለው። ደግሞ ካንዴ ሁለቴ ይባላል ማለት ነው። እና ለአሁኑ ሾፍ ካደረገን ቀጣይ የተሻለ ነገር ለማግኘት ጥረን ግረን መስራት አለብን ማለት ነው። የተሻለ ነገር መስራት አለብን ስለዚህ እናንተ ደግሞ ጠንክሩ ስሩ። ላለው አባይ ቦቼ በርቱልኝ፣ እንሻላ፣ እንጠያይቅ፣ እንዘያየር። ሰላማችሁ ብዝት ይበል ምየ ኢትዮጵያ ሰላማ ብዝት ይበልን እያልን እንግዲህ ዱዓን እንዳረግ ማለት ነው። ሰላማችን ይብዛ። ያው የእኔ ደስታ ለእናንተም ደስታችሁ ነው ብዬ ስለማስብ ነው ያካፈልኳችሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። አባይ ቦቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያግኑ ልቅልቅ ያለ ነው፣ አታበላሽ ይገርሞታል። አሳርድም አይ ጥብሱ ነው፣ መቅመስ መቅመስ አለብሽ። ሁለተኛ የቤቱ የተሻለ ነው ደግሞ